የሆነ የወሰንኩት ውሳኔ አለ። በብሩክ አማካኝነት ደግሞ ከአንቺም እየተገናኘን አለ። በተደጋጋሚ ጠይቀዋለሁ፣ በፍጹም ግን በቂ መልስም እየሰጠኝ አለ። እኔ ብሩክ ምን አስበው እንደሆነ አላውቅም። ወደ መቶ አርባ ሺ ብር አካባቢ ነው ወደ መቶ አርባ ሺ ብር ማጅን፣ የኔ አይደለም ገንዘቡ። እርግጠኛ ነኝ ደግሞ ቢኖረው ወይ ችለ ምናምን እንደዛ አያደርግም። እርግጠኛ ነኝ። ኦልሬዲ ኮ የዓመት ሊሞላው ነው ዓመት ሊሞላ ያለው። ከዚህ ማንም ማወቅ የለበትም በሚል ስሜት እኮ ነው ለአንቺ ነግር ያለ። ከዚህ በፊት እንኳን የሚፈራ ሰው ነው ማለት የሰው ገንዘብ፣ የሰው እንትን እሱ ጋር እንዲኖር የማይፈልግ ሰው ነው። ጉዳይ ከጨረሰ በኋላ ለምን ገንዘብ እኔ አልፈልግም እኔ ይኸውልሽ፣ ሃይሚ አሁን ቀድሜ ልንገርሽ ብዬ እንጂ እኔ አሁን ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላ ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻቪ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ ያደረግኩኝ። ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደወል ምልክታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተት እንደተለመደ በኮሜንት እንድሰጡኝ እያልኩኝ ዛሬ ዞር ዞር ስል ሀይሚ ሼር ያረገችውን የከረመ ቪዲዮ አዩሉ ማለት ነው። እሱም ብሩኬ መቶ አርባ ሺህ ብር ተበድሮኝ ሊመልስልኝ አልቻለም፣ ስለዚህ ውሳኔ ልከሰው ነው የሚል ነገር ነበር ያቀረበላት ማለት ነው። ሀይሚ ቅመማ እንግዲህ ታቋጣላችሁ ከራሷ በላይ ለብሩኬ ነው የምትኖረው። ብሩኬ ደግሞ ከራሱ በላይ ለሀይሚ ነው የሚኖረው። ይሄ ግልጽ ነው። እኛ የምናየውን አይደለም፣ እስከምናየው ደረጃ ያለው ድረስ አንዳቸው ለአንዳቸው ነው ሲኳኑ እያየን ያለ ነው። ኢብን መካከል እንኳን እየተሳሰቡ ነው የሚጣሉት፣ አይደለም ቤተሰብ እና ሀይሚ እንደዛ ሲላት እኔ ከፍላለሁኝ ብሩኬ ማይመቻቸው አጋጣሚ ሆነበት ካልሆነ በስተቀር እሱ የሰው ገንዘብ እሱ ጋር እንዲቆይ እንኳን የማይፈልግ ሰው ነው። ብድርን እንኳን የማይፈልግ ሰው ነው ብላ ነበር ለልጁ መልስ የሰጠችው። እሱም ደግሞ አይ አንቺ እንዳልሹ ሳይሆን እኔ ብዬው ብዬው እንዲህ ስላለኝ ለአንቺ ያሰብኩትን ነገር ብቻ ላሳውቅሽ ብዬ ነው በሚል መልስ ሰጥቷታል ማለት ነው። በጣም ብዙ ኮሜንቶችን እያየሁ ነበረ። ከኮሜንቶች መካከል ትንሽ ነገር ላንብብላችሁ በዛው ማለት ነው። አንዳንዶች በጣም ጎበዝ ናቸው። እኔ በነገራችሁ ላይ ኮሜንት ማንበብ እንጂ መጽሐፍ አይመቸኝም ብዙም አልወድም ማለት ነው። ቅመሞችዬ፣ የኔ ጀግና፣ የኔ አትበጋ፣ የኔ ልዕልት፣ የኔ አትጠገብ ስወድሽ። ቅመሟዬ፣ በቡራዬ ድርድር አታውቅም፣ ለቡራዬ ያለሽ ነገር ዋው! አንበሳ ጀግና ነሽ። ፈጣሪ በል በጠላቶቻችን ያድርቅልን። ሁሌም ወደፊት ጨረቃዬ፣ ስወድሽ የኔ ጀግና የኔ ቆንጆ ብሩክዬ። እሱ አይወስድም እንኳን የሰው የራሱንም ነው የሚሰጠው እንጂ ሰው ገዛ የሰው ገንዘብ አይቀበልም። ጀግና የሙሽዬ ልጅ ተበደረ ነው ያለው እኮ እሱማ ተበድሮ እኮ አልሰጣሌ ነው ያለ ማለት። የኔ ቆንጆ ስለመጣሽ ደስ ብሎኛል። ወንድማችን እንኳን ደህና መጣ። በብሩክ የሚመጣብሽን ሰው አቶ አንዳንድ እኮ ናሄ ይበርታለን የኔ ባለሙያ፣ ወይ ሀይሜ ብሩኬ፣ በቃ በዩቲዩበሮች ቅመም ሆኖ ቁጭ ያለው፣ እነሱ በገቡበት ደግሞ ጨረቃ ፋሚሊ ይገባል። ጨረቃዎች ቡራና ሀይሜኑ እንወደዳቸው፣ ጨረቃ ፋሚሉ እንማክብራቸው። ወዳችኋለሁ። እሺ ጨረቃዎች፣ ለእኔ ሲሆን ብቻ ነው የሰሰታችሁት፣ ለእኔ ሲሆን ግን ሀያ ሺህ እንኳን ሰብስክራይብ አላስገባችሁኝም እኔ በእርግጥ እኔ እናንተ ሰብስክራይብ ታደርጉኛላችሁ ብያለሁ። ለምንወዳቸው ኑ ልንገራችሁ፣ ዛሬ ማለት ነው። ሀይሚና ብሩኬን የምወዳቸው በስራቸው ነው። የወደደኝ እኔ ሰብስክራይብ ያደረገኛል፣ ሀይሚና ብሩኬን ሳይሆን እነሱ ሰበብ ቢሆኑም፣ ግን እኔ የኔን ማንነት ወይም ደግሞ የኔን ስራ አይቶ ሰው ወዶኝ እንዲመጣ ነው የምፈልገው። እነሱን ስለለጠፍኩ፣ እነሱ ስላደነኩ ምናምን ማን እንዲመጣ አልፈልግም። ግን ደግሞ ተሳዳቢ ቤት ቢሆን ኖሮ ፎሎ፣ ሰብስክራይብ እያደረጋችሁ ግን ደግሞ ተወቅሳላችሁ። መልሱ እንደዚህ የመሳሰሉ በጣም ብዙ ኮሜንቶች ተጽፈዋል። እንደዚህ ገንቢ አስተያየታችሁ ምናምን ደስ ይላል። ግን ምን ላይ ነበር ያቆምኩት? ነቶ እየረበሽኝ ሀሳቤን ሰብሰብ ቪዲዮ ያልቆልኝ ቤት እንግዲህ ጨረቃዎች የእነሱን ፎቶ በአካል ስታያቸው ብቻ ከሆነ የምትከተሉት በጣም እናዝናለን። እንግዲህ ለኛም ለጥቋቁሮቹ፣ በነገራችን ላይ የስደተቶቻችሁን ብታበረታቱ የበለጠ የተሻለ ነው። ምክንያቱም እናንተ ለኛ እኛ ለእናንተ ስለምንደርስ ማለት ነው። እነሱ ጥሩነታቸው እንዳለ እንደምታበረታቷቸው ሁሉ ማለት ነው። ዞሮ ዞሮ እኛም የድላችንን አናጣም፣ የዕለት እንጀራችንን ደሞዛችን ይግባ። አዎ፣ ይሄም ካደገ ያድጋል፣ ካላደገም ብዙም አያስጨንቀንም። በጊዜው ማለት ወደፊት፣ ግን ያው እናንተ ሰር እስከ ላይ እንድታረጉ እናደርጋለን ማለት ነው። እንደ ኮሜንት ስላየሁኝ ትዝብሬ ነው ማለት ብዙ ጊዜ ሰዎች ተቃራኒ የሆነ ቤት ነው የሚሄዱት ስድብ ያለበት ቤት። ለመሳደብን ቢሆን ሰው ይመጣል፣ ጥሩ ነገር ያለበት ቤት ግን ለመሞገስ የሚሄድ የለም። ስለዚህ ከራሳችሁ ጀምሮ ራሳችሁን አስተካክሉ። የምትገኙበትን ቦታ ካስተካከላችሁ የዛን ጊዜ መጥፎ የሚሰሩትም ያቆማሉ። ምክንያቱም እናንተ የምትሄዱት ስድብ ያለበት ከሌ ተሰደበች ከሌ እንዴት አለች የሚባልበት ቦታ ስለሆነ፣ የምትመሰገንበት አንድ ሰው ከወደዳችሁ የሚመሰገንበት ቦታ አትሄዱ። ውሸቱን እውነቱን ነጭ ነጭ ስንነጋገር ማለት ነው እና ተሰደበቻት ብላችሁ ሄዳችሁ ቲክቶክ ላይ ሰቅላችሁ ሰው ለመርገጥ ነው የምትፈት። እንደዛ ከማለታችሁ በፊት ያቺ ሰው መጀመሪያ ጥሩ ከነበረች ለምን ተቀየረች፣ ራሳችሁን ማጥናት አለባችሁ? ጥሩ ስትሰራ ስንት ነበር ምናይላት፣ አሁን መጥፎ ስትሰራ ስንት ነው የምናይላት፣ ወደዛ አስቡ። ከመቶ አንድ ፐርሰንት አትሆኑም ጥሩ የሚሰራበት ቤት የምትሄዱት፣ ከእኔ ጭምር ወሬ ነው የምንወደው፣ ስድብ ነው የምንወደው፣ ጭቅጭቅ ነው የምንወደው። ስለዚህ ሰውም ደግሞ ቅመሞች ደግሞ ይታይላቸው ነው የሚሰሩት። ስለዚህ አንዳንድ ጊዜ ዩቲበሮችም፣ እነዚህ ትናንሽ ዩቲበሮች፣ መውቀስ ብቻ ሳይሆን እናንተ የምትገኙበትን መለየት ነው ያለባችሁ። የራሴ ነው ውሸታም የምናደርጋቸው እውነተኛ ሰው የምናደርጋቸው እኛ ወደ ይትስለን እኔ አሁን ዩቲበር ነኝ እንደ ዩቲበር ነው የማወራው። ግን እኛን ዩቲበሮችን ውሸታምም ሆነ ጥሩ ሰዎች የምታደርጉን እናንተ ኦዲየንሶች ናቸው። መጥፎ ስንሰራ ተው ብላችሁ ብታስቆሙን፣ ጥሩን ነገር ብታዩልን ሰው ወደ መጥፎ አይሄድም። በእርግጥ እኔ አያችሁም አላያችሁም አትዩት እንጂ መጥፎ ነገር አልሰራም። በተለይ ውሸት የሚባለው ነገር እኔ በጣም ነው የምጠላው። እኔ ቪዲዮዎችን በሙሉ ካያችሁ ታየም አልታየም ቪዲዮውን አንጥቼ ስለ ቪዲዮ ነው ሀሳብ የምሰጠው። ኢቭን ስለ ቪዲዮ እንኳን ሀሳብ ተሰጥቶ ለምን እንዲያልሽ የምትሉ አላችሁ ለምን እንዲህ አልሽ? ትክክል ያልሆነ ነገር ሆ ትክክል ነው ብለሽ ማለፍ አለብሽ የምትሉ ሰዎች አላችሁ። ያ ደግሞ ድክመት ነው። አንድ ሰው ሲሳሳ ጥሩ ነገሩን ጎበዝ፣ በርታ ብለን እንደምናበረታ ሁሉ መጥፎ ነገር ሲሰራ አይ፣ ይሄኛው ነገር ስህተት ነው ብላችሁ ሰው እናንተ እንኳን ይልቅ መናገር ቢያቅታችሁ የሚናገርን ሰው መንቀፍ የለባችሁ። ሁልጊዜ በቃ ያ ስህተት አይሰራም በቃ መልአክ ነው ብላችሁ መውሰድ የለባችሁ። ስለወደዳችሁት ብቻ ማለት ነው። ገባችሁ? አንዳንዴ ቆም ብላችሁ ማሰብ አለባችሁ። ሰው ሆኖ የሚሰራ ሰው ይሳሳታል። ብረት ራሱ ይዝጋል አይደለም? የሰውን ልጅ ደግሞ ስለሚሰራ በሰራ ቁጥር ይሳሳታል። ግን ሲሳሳት በስድብ ሀሳብ መስጠትና ይሄን ነገር አታርግ ብሎ መምከር ይለያያሉ። ስድብ ከሆነ እንዴት ሊሰርጉ ይችላላችሁ? እናደዳላችሁ። ምክር ከሆነ ግን መቀበል አለባችሁ፣ ግዴታ ነው። ስለወደዳችሁት እንደ ባንቀልባ ዘሉልኝ ማለት የለባችሁ። እና ሀሳብ መሰጣጠቱ ጥሩ ነው። ሲቀጥል ደግሞ እኔም፣ እናንተ ሌሎቻችንም የስደትነት ማማቾች ነን። በዚህ ልክ ብዙ ደረጃ ባትሄዱና ባትክፉ ባትነጋገሩ ደስ ይላል። ዞር ዞሩ መዝጊያው ጭራሩ አለ ሀገሬ ሰው እኔ ሀይሜና ብሩኬን አያችሁም አላያችሁም። እንዲሁ አንዳንድ ያመጣችኋሉ። ቤታቸው ግን ሁሌ ሄዳለሁ፣ ላይ ካረጋለሁ፣ ኮሜንት እሰጣለሁ። ስራቸውን ስለምወደው ማለት ነው። በቃ ሌላ ታሪክ የለውም። ኦዲንስ በራሷ የሚመጣ ነገር ነው። እኔ በነግራችን ላይ ማለት ነው የሰው ፎቶ ለጥፎ መስራት ራሱ በጣም እያስጠለልም ስራው ሳልፈልግ ግን አማራጭ ስለሌለኝ ነው። አማራጭ ቢኖረኝ መውጣት መቅረጽ ብችል የራሴን ነገር ነው። ዩቱብ ስንከፍት ሰው ለጥፌ ልሰራበት አይደለም። አብዛኞቻችን ዩቱብ ስንከፍት አሁን የመጣ ፍትፈታ የሚባለው ነገር በእኛ ሰዓት እኮ ጋይስ፣ እኛ ሞኒታይዝ ለማስደረግ እኮ ጠዋት አስራ ሁለት ሰዓት ደንበር አንዳንድ የቤተክርስቲያን ሁላ ማሄድበት ጊዜ ነበረ። እኔ ዩቱብን የከፈትኩት ኢትዮጵያ ሆኜ ነው። በአረብ ሀገር ወይም ደግሞ በመዳም ዋይፋይ አይደለም ገባቸው። ጠዋት የጀመርኩኝ ማታ ድረስ ላይብ መብራት እየጠፋብኝ ባትሪ ጭንቅላት ላይ እያደረኩ ነው ሞኒታ ዚ ያስደረግኩ ቻናል እንዲህ ዝም ብሎ እንደ ቀልድ ሌሎች መታሁን ፍምስ እንደሚሉት አይደለም እንደዛም ዋጋ ከፍየለት አልፈመስም ያ ደግሞ እግዚአብሔር ስራ ነው በቃ በእውነት ሰርቼ የሆነ ቀል ፈምስ ብዬ ነው የማስበው እንጂ በሀሰት መፈመስ አልፈልግም እኔ እኔ በጣም እንደ ውሸት የምጠላው ነገር የለም እና ውሸተኞችን እያበረታታችሁ ሀቅ የሚሰሩትን ስለምታደቁ ሁሉም ዩቲበር ውሸታም ሆነ ለማለት ፈልጌ ነው ከዛ ሬ ጀምራችሁ ስራ ብትሰሩ ጥሩ ነው። ህሊናችሁ ላይ ሰው ላይ ሳይሆን ህሊናችሁ ላይ ሄዳችሁ ከመሳደብ ይልቅ ጥሩ ቤት ተገኙ። ወዳችኋለሁ። ላይክ ሼር ሰብስክራይብ አድርጉ። መልካም ጊዜ። ቻውቻው አይ